ይህ በሪቨር ቲቪ ተዘጋጅቶላችሁ የሚቀርብ የወንጌል አርበኞች የተሰኘ የወንጌል ፕሮግራም ነው። ዛሬ እንግዳዬ አፖስትል ወይም ሐዋርያ ብሮክ ይባላል። በተለያየ የወንጌል ጉዞ ታሪክ አለው። ምስክርነቱ ይጠቅመናል፣ ለእኛ መነሳሻ መበረታቻ ይሆነናል። እንዲሁም አስደናቂ ምስክርነቶችን አስገራሚ ምስክርነቶችን ከእሱ ጋር እንከፋፈላለን። አፖስትል እንኳን ደህና መጣ ማለት እፈልጋለሁ። እንግዲህ በተለያየ የወንጌል ጉዞ ታሪኮች እንዳሉ ካውቃለሁ እንግዲህ ለተመልካቾች ይህንን እንድናወራ እንደዚህ አይነት የሚነገሩ የሚሰሙ ታሪክ ለሕዝብ ለማውራት እግዚአብሔር እድሉን ስለሰጠን እናመሰግናለን። ራስህን እስቲ ለተመልካቾች አስተዋውቅልን። እሺ፣ በመጀመሪያ ይህንን እድል ስለሰጣችሁኝ በዚህ በፕሮግራሙ አዘጋጆች እንዲሁም ደግሞ በሪቨር ቲቪ ላይ እንዲህ አይነት እድል ስለሰጣችሁኝ እግዚአብሔር ይባርካችሁ ማለት ፈልጋለሁ። በጣም አመሰግናለሁ። ስሜ ሐዋርያው ብሩክ ቲቶስ ይባላል። የአንዲት ሚስት ባልና የሶስት ልጆች አባት ነኝ። እስቲ እነዛ አስደናቂ ምስክርነቶችን ከመስማታችን በፊት እንዴት ወደ አገልግሎት ገባ? ወደ አገልግሎት የገባሁት እግዚአብሔር እንግዲህ አንዳንዴ እድል ይሰጥሃልና እኔ ተወልጄ ያደግኩት በክርስቲያን ቤተሰብ ነው። ባጭሩ የወላጆቼ የጸሎት ውጤት ነኝ። በዚያ ማታ ማታ ሲመሽ በሚጸለይበት ቃል ሼር በሚደረግበት፣ እና ከልጅነታችን ጀምሮ እንደዚያ ነው ያደግ ነው እና ወደ አገልግሎት የገባውበት መንገድ ልክ ሀይ ስኩል ትምህርቴን ጨርሼ የማትሪክ ውጤቴን በምጠብቅበት ሰዓት ነበረ ኢቨን ልፈተን የተወሰነ ቀናት እያሉ አንዲት አገልጋይ እኛ ቤት መጣች። ያኔ እንደዚህ በመልእክት ብዙ እንትኑ አልነበረንም እና እናንተ ዲግሪ ዲፕሎማ ያመጣል ብላችሁ ነው የምጠብቁት። እኔ ግን የሚበቃውን ውጤት ሰጪ ለራሴ ነው የምጠቀመው የሚል መልእክት አስተላለፈች። አንተ ነበረ ፍላጎቱ ከዛ በፊት፣ ወይንም እንዲሁ ሀሳቡ ነበረ። ያኔ የነበረኝ ፍላጎትና ሀሳብ መስከረም ሲመጣ ትምህርት ቤት ሲሆን በጣም ትንሽ ነበርኩ። ማለት ፋዘር አስተማሪ ነበረ፣ አሁን ወደ ጌታ ሄዷል እና ትንሽ ነበርኩኝ ትምህርቴን ሲጨርስ ክረምት ክረምት እንዘምራለን እዘምራለሁ ትምህርት ቤት ሲሄድ ረሳዋለሁ። የአገልግሎቱ ውስጤ ላይ ያለው ነገር ነበረ። የነበረው ማዘር የምትነግረኝ ነገር ነበረ፣ ስትወለድ በጣም የተወለድኩበት መንገድ በጣም ከባድ ነበረ። ምች መቶኝ ነበረ ስወለድ እና ከሌሊቱ ስምንት ሰዓት ተወልጄ ከ12 ሰዓት አካባቢ ላይ በካርቶን ተሸክመው ምናምን ነው ሐኪም ቤት የወሰዱኝ። ሞል ሞቷል፣ ውሰዱት ወደ ቤት ነበረ የተባለ የኔ ፈረንጆች ሐኪም ቤት ነበረ እና ለጌታ ሰጥቻለሁ አይሞትም ብላ በጣም በብዙ ትግል ነበረ ያለፍኩት። እና አንተ አገልጋይ ነህ፣ ለጌታ ተሰጥተሃል ትለኝ ነበረ እና እዘምራለሁ፣ መዝሙሮች እጽፋለሁ፣ አንዳንድ ጊዜ እንጸለያለን። ያ አይነት ነገር ነበረ። እና ከዚያ መልእክት በኋላ ነበረ ወደ አገልግሎቱ እንደምገባና ያለው ነገር እንደሚል ከተነገረ በኋላ ትምህርቴን ጨረስኩኝ፣ እንዳልኩ ማትሪክስ ሲሲሲሲሲ መጣ ማለት ነው። ቱ ፖይንት ሆነ በጊዜው ምንም ሌላ ነገር የሚያስቀጥር አይነት አይደለም፣ ግን ባይብል ስኩል ትምህርቴን መቀጠል እንድችል ያስችለኝ ነበር። እና ያንን ተፈጠው ከዚያ በኋላ ቀጥታ ወደ መጽሐፍ ቅዱስ ትምህርት ቤት ነው የገባሁት ማለት ነው። የክረምት በልጅነቴ የክረምት አገልጋይ ነበር። የክረምት ኳየር መዘምራን ላይ ነበርን። እንጸልያለን ። ቸርች ውስጥ ያሉ አገልግሎቶች አሉ። ከዚያ ይዘለለ ግን በጣም ጥልቅ የሆነ እንደዚህ በቃ አገልጋይነት የሚለው ነገር ገና ጅማሬው ነበር። ያ ታዲያ ምን አይነት እስቲ ቀጥታ ወደ ወንጌል ጉዞዎች ስንገባ እስቲ ለተመልካቾች ንገር፣ ምን አይነት የወንጌል ጉዞ ጀመርክና ቀጠልክበት? ሁለት ዓመት የመጽሐፍ ቅዱስ ትምህርት ቤት ተማርኩኝ። በዚህ አጋጣሚ ዱራሜ ጠዛ ባይብል ስኩል የሚባል የሚሽኑ ትምህርት ቤት እዛ ነበረ ሁለት ዓመት የተማርኩት እና እዛ ላስተማሪ መምህራኖቼ በጣም ትልቅ አክብሮት አለኝ። በሕይወቴ ላይ እሰብ ካለው አገለግላለው የምል ውሳኔ እንደወስድ ያደረገኝ ጊዜ ነበር። ሁለት ዓመት እዛ የተማርኩበት ጊዜ በጣም በሚገርመው መልኩ ልክ ከዚያ በኋላ የወንጌል ጉዞ የሚለው ነገር ልክ እየተመረኩ ያለ ሁለተኛ ዓመቴን ጨርሼ ስመረቅ ዶክተር ደስታ ላንገና የጸሎት መጽሐፍ የጻፉ አስተማሪ ያሉና እሳቸው አንድ ያሉኝ ነገር ነበረ። አሁን ተመርቃል ወደ ምከሩኝ ብያቸው ነበረና ጸልይ፣ ጸልይ፣ ጸልይ ብለው ሶስት ጊዜ ሶስት ምክር ምን መክረህ ጸልይ አሉኝ እና ከዚያ ወደ ጸሎት ነው የተመለስኩት እና በጣም በሚገርም መልኩ በዚያ ጊዜ የነበረው ትልቁ ቻሌንጅ የወንጌል ጅማሬ ላይ የነበረው ትልቁ ቻሌንጅ የእድሜ ቻሌንጅ ነበረ። ስንት ነበር እድሜ ያኔ? እድሜ 18 ነበረ። ባይብል ስኩል እንትን ልክ 19ኛው ዓመቴ ላይ ነው የጨረስኩት እና የቤተክርስቲያን መሪዎች አገልጋዮች ሲያገኙኝ አገልጋይ መሆን አይደለም ያለብህ ተመልሰ ዘጠነኛ ክፍል መግባት አለብህ። ልጅ ከመሆን የተነሳ ባይብል ስኩል ሁለቱን ዓመት ስማር ተምሬ ወጥቼ የጨርቅ ኳስ ጠቅልለህ እንጨዋታለን። እና በጣም ብዙ ጊዜ ቻሌንጅ የነበረው ምን ልታደርግ ነው የምትማረው? ምንም እኳ አይጠቅምም። በቃ የሆነ መንግስት ሰራተኛ ሆነ አስራት ብትሰጥ ነው የሚሻልህ የሚል ምክር ነበረ። እንደ እንደነገርኩ ፋዘር አስተማሪ ነበር። የፋዘር ጓደኞች እኛ እንክፈል ይማር ተመልሶ ገብቶ፣ ያለበለዚያ ምንም አይጠቅመውም የሚል የእድሜ ቻሌንጅ ነበረ። ኢቨን ተመርቄ መጥቼ የነበርኩባት ቸርች ላይ አገለግላለሁ። እኛ አንፈልግም ቁጭበል ገና እድሜ ገና ነው የሚል ነገር ነበረ። በጣም የሚገርም ሳር ልጨድ ብዬ ለምኛቸዋል። እናንተ አሰማሩኝና ፋዘር አስተማሪ ነው አልነግድ፣ ነገር ምን የምሰራው ስራ አልነበረም እና ሳር ልጨድ እዚህ ግቢ ውስጥ በቃ አገልግሎት ነው ብላችሁ ስጡኝ። ተመርቅ የመቼ ነው ይሄንን የምልህ እና የዕድሜ ቻለንጁ ያንን ከማየት የተነሳ ልቀቀኝ ብዬ ብዙ ጊዜ ጸለያል። ወጣትነቴን ልጨርስና እመለሳለሁ፣ ደአገልግሎቱ እመጣለሁ፣ ችግር የለውም ግን ልቀቀኝ ብዬ አልቅሻለሁ። እየተማርኩ ነው የምልህ። ኋላ ላይ አንድ የገባኝ እውነት ምንድን ነው በቃ እግዚአብሔር በህይወት ዓላማ ካለው የሚናገራቸው መልእክቶች ነበሩ፣ የሚቀጥሉ ነገሮች ነበሩ እና ኋላ ላይ ግን ወሰንኩ ብሞትም ብኖርም ብከብርም ብዋረድም ቤትህ የሚል ውሳኔ። አብሮኝ የነበሩ ጓደኞቼ ባይብል ስኩል ተምረው ከዚያ በኋላ እንደገና ሃይስኩል የገቡ ልጆች አሉ ማለት። አንድ ወንድሜ ያለኝ ትዝ ይለኛል። መጣና ብሩክ አለኝ፣ የቸርች መባ አስር እና አምስት ሳንቲም ተለቅሞ እሱ እየመጣ ምትኖር ይመስላል አለኝ። ስለዚህ እግድ በዚህኛው በዲፕሎማ ደረጃ ከተማርክ ቀጥለህ ግን የምትሰራበት የሆነ ነገር ሊኖርህ ይገባል አለኝና በጣም በተደጋጋሚ ብዙ ጊዜ አልቅስ ነበር፣ ጸልይ ነበር። ትልቁ ቻሌንጅ በዛ ላይ በተለያዩ ነቢያት እግዚአብሔር የሚናገረኝ መልእክት እንደተጠበቀ ሆኖ እኔ ግን ለራሴ የምሰማቸው ነገሮች አልነበሩም። ምሰማቸው ብዬ ምል መንፈስ ቅዱስ ለልብህ የሚናገር የሚባሉ ድምፆች እኔ ጋ አልነበሩም። ቤታችን እንዳልኩ ይጸልያል፣ ይዘመራልና አሁን ሳውዝ አፍሪካ ያለች አንዲት ያለች ከእኔ አራተኛ ታናሽ ናት። እሷ ከህጻናት ጋር ተጫውታ መጥታ መልእክት ትናገር ነበር። እኔ ሙሉ ቀን ጸልዬ ምንም የምሰማው ነገር የለም። እሷ አላቅም ጋሽዬ ነው እምትለኝ። እግዚአብሔር በሕይወት እንዲያደርግ ያለው ይላል ትላል። ለእኔ አትናገርም ተለቃልንም እኔ እል ነበር። እና ብዙ ቻሌንጆቹ የእድሜ ቻሌንጆች ነበሩ። ቸርች ላይ ለምኛለው ጠይቅ ያለው መልእክት ሁሉ መጥቷል። ቸርች ላይ ገና ነህ እድሜ ገና ነህ ብሎ ናቁህ። እና ጠቀም ባለው አውጣለው ከዚህ ምድር የሚል በጣም ብዙ መልክቶች ይመጡ ነበረ። ግን መልክቶቹ በመጡ ማግስት፣ በነገራችን ላይ በዚህ አጋጣሚ በጊዜው የነበረው የመንፈሳዊ እንትኑ ውሳኔ በጣም ትልቅ ስለነበር ኦልሬዲ ስለወሰንኩኝ፣ በቃ ምንም መፍራት የሚባል ነገር ውስጤ ላይ አልነበረም። ጸልያለሁ። ከዚያ ቸርቼጅ ምንድን ነው ስጡኝ፣ በቃ ለአገልግል አይነት ነገር እላለውና ወደ አራት ጊዜ ሀሰተኛ የሚል ደብዳቤ ተበትኖብኝ ነበር። ከቸርች በቃ መክረነው ስላጣን ምናምንና፣ ትዝ ይለኛል አንድ ጊዜ ሶስት ሰዓት በእግር ገጠር እጄ ላገለግል ቦርሳዬን ይዤ ደረስኩኝ። የተማሪዎች ነበሩ የጋበዙኝ እና ከዚያ ላገለግል ተዘጋጅቼ እያለሁ መጡና አንድ መሪ፣ ማን ነበር ያልከኝ ስምህን አሉኝ። ስሜ ብሩክ ቲቶስ ይባላል አልኳቸው። አሉ ደብዳቤ እኮ ተልኮልናል። እዚህ ቸርች ደብዳቤ ተልኮል ብሩ ጊዜ አሰተኛ ተብለ ተልኮ ተመልሰ ይሄዳሉ። ሶስት ሰዓት በእግሬ እጄ፣ እንደገና ሶስት ሰዓት በእግሬ መጣሁ። በጣም በቃ ከማዘን የተነሳ እያለቀስኩ ነበር መንገድ ላይና ኋላ አንድ አገልጋይ ጋር ገባው እዛ የሚጸልይ ልጅ ጋር እና ምን አለኝ እግዚአብሔር በቅርብ ከዚህ ከተማ ያወጣል አዋሳ ከተማ ትገባል። የነበርኩበት አደሮ የሚባል ደቡብ ላይ ያለ ከተማ ነበረ። አደሮ ተገናኝተን ነበር ተገናኝተን ነበር እና ፋዘር እና ማዘር ጅማ ነበሩ። ለአስተማሪ ስለነበረ በዚህ በ85 ባለው እንትን ነው የመጡት። ትምህርቴን እዛ ከተማርኩ በኋላ ነው አገልግሎቴን እዛ ከተማ ነው የጀመርኩት። እና ከዚህ ከተማ ትወጣለህ፣ አዋሳ ትገባለህ፣ በትንሽ ጊዜ ልዩነት አዲስ አበባ ትገባለህ፣ ከዚያ ኢንተርናሽናል የሆነ አገልግሎት ታገለግላለህ የሚል መልእክት ጉድጓድ ቆፍሮ የሚጸልይ ነበረ ቤት ስለሌሉ የሚጸልይ ልጅ ነበረና መጣ መልእክቱ። ከመጣ በኋላ ሜን ብዬ መጣው። ያው ከተወሰነ ጊዜ በኋላ በምሪት ወጣው፣ አዲስ አበባ መጣው ላለው እና አገልግሎቴ ጅማሬ ላይ የነበረው ቻሌንጅ የሰዎች መረዳት ወይም ደግሞ ቦታ ሰጥተው ወደፊት እንደዚህ ነው ብለው የሚል ነገር አልነበረምና የእድሜ ቻሌንጅ ነበረ፣ ትልቁ ቻሌንጅ። ከዛ ሳዋሳ ከገባ በኋላ እንዴት ሆነ? በጣም የሚገርም አዋሳ የገባሁት ያ መልእክት ሲመጣ በጣም በቅርብ ቀን የሚል ነበር በዚህ አጋጣሚ ይህን መናገር ፈልጋለሁና በቅርብ ቀን አዋሳ ትገባለ የሚል ነበር እንግዲህ ዘጠና አራት ላይ ነው በቅርብ ቀን የተባለው ዘጠና አራት ሰኔ ላይ ስለነበረ ቅርብ ቀን ሀምሌ ነሐሴ ከዚያ በኋላ መስከረም ላይ በቃ መግባት አለብ ዘጠና አምስት ብዬ ወሰንኩ እና ቅርብ ቀኗ ዘጠና አምስት መስከረም ላይ ቦርሳ ገዛው ተዘጋጀው፣ በቃ ወጣለው። ከዚያ ከተማ እና ምክንያት ተናግሮኛል እግዚአብሔር እና እንደገና ሌላ አገልጋዮች መጡ። እና አንድ ቀን ተስፋ ቆርጬ እያለሁ እግዚአብሔር እንዲህ ይላል፣ ስር በሌለው እንጨት ላይ እንዳትወጣ፣ በእኔ ጊዜ ትሄዳለህ፣ በቅርብ ቀን ትሄዳለህ። ዘጠና አምስት መስከረም ላይ ነው ይህ መልእክት የሚመጣው። ስለዚህ ዘጠና አምስት መስከረም ቅርብ ጊዜ ተብሎ አለፈ፣ ዘጠና አምስት፣ ዘጠና ስድስት አለፈ። ዘጠና ሰባት አለፈ። ዘጠና ሰባት ክረምት ጳጉሜ ላይ እየጸለይኩ ያለው በቃ ይኸው አስራ አንደኛው ሰዓት ነው። በነገራችን ላይ እዛ በነበረችው ቸርች ፕላንት አደረግኩ። ከዚያ በኋላ በጣም የሚገርም ጊዜ ነበረ፣ ልጆች ያደጉበት መዘምራ ንብረት የነበሩበት በጣም የሚገርም ድንቅ ጊዜ ነበረ እና የተለያዩ አገልግሎቶችን እየወጣው አገለግላለሁ ወደ ክፍል ሰባት ሰዓት በእግር የድንበት አለ አራት ሰዓት ስድስት ኖርማል ሰባት ሰዓት አንድ ቸርች ለማገልገል አንድ፣ ከዛ ሄደን አገልግለን ስንመለስ በጣም ጌታ ይባርካችሁ መልሰን ጠርተን እንጠቀምባችኋለን ብለው ከእኔ ጋር ለነበር ለነበረው አገልጋይና ለእኔ ሁለት ሁለት ብር ሰጡን። እና ሰባት ሰዓት በእግር ሰባት ሰዓት በእግር ምንድን ነው የሚሰማ ያኔ። በጣም የሚገርመኝ እግዚአብሔር የሚናገርህ መልእክት የሚያራምድህ መልእክት ነው። በተለይ ተስፋዎቹ ማለት ዛሬ ላይ የመቆሜ ሚስጥር ያኔ በየሳምንቱ እግዚአብሔር የሚናገር ነገር ማለት የሆነ ነገር ስትወርድ ታያለና ጫማዬን አውልቅ ያሳይቸዋል። ውሃ አስገብቶ ያው መብራት ሲቀረው ማለት ነው፣ ከስር ተቀዶ ምናምን በቃ ጌታ አይበቃም የሚል በቅርብ ቀን በቅርብ ቀን የሚሉ መልእክቶች ዓመታት የሚፈጁ የቅርብ ዓመታት የሚፈጁ አራት ዓመት ቅርብ ቀን እያሉ የሚፈጁ ግን የሚያበረቱ እስከ ኦሞ ጥግ ድረስ የሚገርም እንዲህ እንዲህ የሚያደርግ ራስ ምታታ ያለበት ቢንቢ ምናምን ናም እንደዚህ እያደረክ የምትከለክልበት አይነት ድረስ እነዚህ ጉዞዎች የሚገርም ነገር በቃ ንጹህ የሆነ የአገልግሎት ልብ ናቸው። ተአምራት የምታይበት እኔ አንዳንድ አገልጋዮች አሁን ዘመኑ ነው በቲቪ የሚተላለፍበት ተቀርጾና ምን ይሆናል። ያኔ ቢቀረጽ ላሉ ያልተቀረጹ ሚራክሎች ነበሩ የሚሆኑት በእያንዳንዱ ጉዞ ላይ እና ያንን ጉዞዎች እየሄድን እያገለገልን በ15 ቀን አንድ ቀን ግን ያን የሚመጡ መልእክቶች አሉ ታያለ። በሰዓት የምታገለግልበት በሰዓት ልዩነት የምታገለ እኔ አዲስ አበባ ገብቼ ነው በሰዓት ልዩነት አገልግሎት ያየሁት። እና እነዚያን አገልግሎቶች እያገለገልኩ እያለ ልክ 98 ላይ 97 ክረምት ላይ እንደምወጣ ጌታ ተናገረኝ። 95 ላይ እግዚአብሔር ለራሴ አወራኝ። እኔ ባይብል ስኩል ተምሬ ከመጣሁ በኋላ የሌሎች አገልግሎት መልእክት እንጂ ለራሴ መልእክት የሚባል ነገር አላውቅም ነበርና 95 ላይ እንግዲህ ጥቂት የተባሉ ዓመታት ናቸው። 95 ሚያዚያ ላይ አንድ ሌሊት እየጸለይኩኝ